አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የድሪምቱ ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛ እያላችሁበት፣ ዛሬ የመጣሁት የእናንተን ጥያቄ በመያዝ ነው። ትንሽ ጉንፋን ስላመመኝ የድምጽ ችግር አለብኝ፣ ግን እንዳልቆይባችሁ ብዬ ነው። አንዳንዶቻችሁ ቀጣይ ብለሽኛል እና እንዳትረሽኝ እያላችሁ ስላላችሁ ማለት ነው። ያው በጣም ይቅርታ የተወሰኑ ሰዎች ጥያቄ ነው ይዞ የመጣሁት እና ቪዲዮው ላይክ እያደረጋችሁ እንደተለመደው እስከ መጨረሻው ድረስ አብራችሁ የቆዩ ጥያቄያችሁን አዳምጡ ማለት ነው። ለዛሬው ቪዲዮ የመጀመሪያው ጥያቄ የሚሆነው በህልም አያተል ኩርሲ ሲቀራ መስማት እና ለባል በውድ የእጅ ሰዓት መግዛት ምንድን ነው ነው የሚለው። ይህ ህልም እጅግ በጣም አዎንታዊ ነው። መንፈሳዊና መልካም የምስራችም ነው የህልሙ ሁለት ዋና ዋና ክፍሎች የመንፈሳዊ ጥበቃን ና የሲሳይ መምጣትን ያመለክታሉ ማለት ነው። በመጀመሪያ የህልሙ ትርጓሜ ጥበቃና ሲሳይን ያመለክታል። ያ ማለት አያተል ኩርሲ ሲቀራ መስማት የአላህ ጥበቃን ያሳያል ማለት ነው። አያተል ኩርሲ ማለት ይሄ ቁርአን አንቀጽ ሱረቱል በቀራ 255 አንቀጹ ማለት ነው። በእስልምና የህልም ትርጓሜ ውስጥ ደግሞ ከሁሉም የላቀውን ጥበቃ ደህንነት፣ የሸይጣን መራቅን እና ከክፉ ሁሉ መዳንን ሊያመለክት ይችላል ማለት ነው። ቁርአኑ ይህንን የሚያመለክት ከሆነ መስማት ምን ሊያመለክት እንደሚችል አብረን እናይ። ህልም አላሚው እራሱ ሳይሆን ሲቀራ መስማቱ፣ ማለቴም ሌላ ሰው ሲቀራ መስማቱ የአላህ ጥበቃና ችሮታ ሁሉ ጊዜ ከእሱ ጋር መሆኑን ያረጋግጣል። በአሁኑ ጊዜ ህልማላሚ ወይም ቤተሰቡ ከሚገጥመው ማንኛውም አደጋ፣ ክፉ አይን ወይም ጭንቀት ሙሉ በሙሉ የተጠበቀ መሆኑን የተጠበቁ መሆናቸውን እየነገረው ነው ማለት ነው። ለህልማላሚው የዚህ ህልም ዋና መልእክት በህይወት ውስጥ በመንፈሳዊ ጥንካሬና በአላህ ጥበቃ የተመራ ነው፣ ምንም የሚያሰጋ ነገር የለም ለማለት የመጣ ነው ማለት ነው። ሁለተኛው ጥያቄ ለባል በውድ የእጅ ሰዓት መግዛት ምን ማለት ነው? ምስጋናን እና በረከትን ያመለክታል። የእጅ ሰዓት በህልም ውስጥ ጊዜን፣ የህይወት እድሜ፣ ተግሳጥን እና ኃላፊነትን ያሳያል። ውድ ሰዓት መግዛት ውድ መሆኑ የባልን ክብር፣ በስራው ያለውን ስኬት ወይም ከፍተኛ ቦታ ያሳያል። ህልም አላሚው መግዛቱ ለባልሽ ጥረትና ለቤተሰብ ላይ ለሚወስደው ኃላፊነት ያለሽን ጥልቅ ምስጋናና እውቅና ያንጸባርቃል ማለት ነው። ለባል መግዛት ይህ ማለት የሚያሳየው ሲሳይና ክብር የሚመጣው በባል ጥረት ምክንያት መሆኑንና በቤተሰባችሁ የጋራ ጥረት እንደሚጨምር ያሳያል ማለት ነው። አላሁ አለም ሁለተኛው ጥያቄ ጓደኛ የነበረች ተጣልተናል እና በህልሜ የእኛ ቤት ጭቃ ነበር፣ አጥፊ አንጥፊ ብላ ቀይ ምንጣፍ ሰጠችኝ። በጣም አጭር ስለሆነ ዝም ብዬ በእጄ ይዤው አየሁ ይላል። ይህ ህልምሽ ከግንኙነት እርቅ፣ የግል ሁኔታዎችና የተስፋ አለመሟላት ጋር የተያያዘ ጥልቅ ስሜትን ያንጸባርቃል ማለት ነው። የኢማም ኤቢን ሲሪን የህልም ትርጓሜዎች መርሆች መሰረት በማድረግ የህልሙን ትርጉም እንመልከተው። የህልሙ ትርጓሜ የእርቅ ጥረትና የገደብ ስሜትን ያሳያል። ጭቃማ ቤት ማለት የአሁኑ የግንኙነት ሁኔታ ሊወክል ይችላል። ቤት የግል ህይወትን ሁኔታንና ግንኙነትን ይወክላል። ጭቃማ ቤት ደግሞ ወይም ጭቃ ወይም ቆሻሻ ማለት ነው። በህልሙ ውስጥ ጭንቀትን፣ ችግርን መቀዛቀዝን ወይም የኑሮ ውጣ ውረድን ያመለክታል። የዚህን ዋና መልእክቱ ምንድን ነው የሚያሳየው? ከተጣላሽበት ጊዜ ጀምሮ የግል ህይወትሽ ወይም የአሁኑ ግንኙነታችሁ ሁኔታ አስቸጋሪ እና እልባት የሌለው መሆኑን ነው ማለት ነው። ሁለተኛው ደግሞ ጓደኛሽ ቀይ ምንጣፍ መስጠቷ የእርቅ ጥረትን ሊያመለክት ይችላል። ጓደኛሽ መስጠቷ ጓደኛሽ ምንጣፍ መስጠቷ እርቅ የመፍጠር ፍላጎቷን ወይም ግንኙነታችሁን ለማሻሻል የምታደርገውን ጥረት ያሳያል። ምንጣፉ ምቾትን ክብርንና መረጋጋትን ይወክላል። ቀይ ቀለም ደግሞ ፍቅርን ጠንካራ ስሜትን ወይም አደጋን ንቃትን ሊያመለክት ይችላል ማለት ነው። የዚህ አውድ ደግሞ ግንኙነታችሁን ለማሞቅ ወይም ለማደስ የምታደርገው ጠንካራ ጥረትን ያመለክታል ማለት ነው። ይህ እንዳለ ሆኖ ምንጣፉ አጭር መሆኑ ደግሞ የተስፋ አለመሟላትን ያሳያል። አጭር መሆኑ ምንጣፉ ጭቃውን ለመሸፈን በጣም አጭር መሆኑ የሚያሳየው እሷ የምትሰጠው መፍትሄ ወይም የእርቅ ጥረት ለአንቺ ችግር ወይም ለግንኙነቱ ውስብስብ በቂ አይደለም ማለት ነው። የእሷ እርምጃ ችግሩን በመሰረቱ ለመፍታት የማይችል ወይም ግማሽ ልብ የሆነ ስሜት ሊሰማት ይችላል ማለት ነው። በእጅ መያዝ እና ዝም ማለት በእጅሽ መያዝሽ እርዳታውን እንደተቀበልሽ ያሳያል። ነገር ግን ዝም ማለትሽ በቂ ባልሆኑ ምክንያቶች ብስጭት ወይም ተስፋ መቁረጥ እንዳለሽ ያንጸባርቃል ማለት ነው ሁኔታውን ለመቀበል መቸገርሽን ያሳያል። አላሁ አለም። ቀጣው ጥያቄ ደግሞ በህልሜ አንድ የማቃት ሴት ጅንስ ሱሪ ነው አውልቃ በር ላይ ጣለችው፣ እኔ ቶሎ ሩጬ አንስቼ የለበስኩት እኔ ላይ አማረብኝ ይላል። ይህ ህልም ደግሞ ከግንኙነት እድል፣ ራስን መግለጽና በራስ መተማመን ጋር የተያያዘ ግልጽና ጠንካራ መልእክት ያለው ነው። እንደ ኢማም እቢን ሲሪን አተረጓጓም የዚህ ህልም ትርጓሜ እድልን መጠቀምና በራስ መተማመንን ያመለክታል። የምታውቂያት ሴትና ሱሪ መጣል። የምታውቂያት ሴት በህልም ውስጥ በህይወትሽ ውስጥ ያለውን ተወዳዳሪነት፣ የእሷን ባህሪ ወይም እሷ ያላትን እድል ትወክላለች ማለት ነው። ጂንስ ሱሪ ደግሞ ሱሪ በህልም ውስጥ ጥንካሬን መተዳደሪያን ወይም ሲሳይን መሸፋፈንን ወይም ለጉዞ ስራ መዘጋጀት ያመለክታል ማለት ነው። ጂንስ መሆኑ ደግሞ ጠንካራነትንና ተግባራዊነትን ያሳያል። በር ላይ መጣል ማለት፣ በር የአዲስ ጅምር እና እድልን ይወክላል። ሱሪውን በር ላይ መጣሏ ደግሞ እሷ በቀላሉ የተወችውን ወይም በእውነተኛ ህይወት ውስጥ ያልተጠቀመችበትን አንድ እድል ስራ ወይም የግል የጥንካሬ ምንጭ ይወክላል ማለት ነው። ይሄ የዚህ ህልም ዋና መልእክት፣ ህልሙ እሷን የሚመለከት አንድ እድል ወይም አንድ ጥሩ ነገር በችልተኝነት እንደጣለች ያመለክታል። ቶሎ አንስቶ መልበስ እድልን መሻማት ያመለክታል ማለት ነው። ቶሎ መሮጥና ማንሳትሽ፣ ይሄ ድርጊት በህይወትሽ ውስጥ ያለሽን ንቃት እና እድልን በፍጥነት የመጠቀም ብቃትሽን ያሳያል። ያለ ፍርሃት እና በቆራጥነት የራስሽ ያልሆነውን እድል መውሰድ መቻልሽን ያመለክታል ማለት ነው። አንቺ ላይ ማማሩ ደግሞ ይሄ ማለት ስኬትና በራስ መተማመንን ያመለክታል። ልብሱ አማረቤ ማለትሽ ልብሱ በአንቺ ላይ ማማሩ የሚያመለክተው አንቺ የወሰድሹ እድል ስራ ወይም ኃላፊነት በአንቺ እጅ ተጨማሪ ስኬታማና የተባረከ እንደሚሆን ነው ትርጉሙ። የሌላ ሰው ቸልተኝነት ለአንቺ የግል ጥቅምና የበለጠ በራስ መተማመንን እንደሚያመጣልሽ ነው። አላሁ ዓለም። ቀጣው ጥያቄ በህልም የሞተ ሰው በህይወት መጥቶ ተኝቶ ማየት ምንድን ነው ይላል። ስለ ሞተ ሰው በጣም ብዙ ጊዜ እያወራን ነው። ያው እናንተም ስሬች አድርጋችሁ ራሱን የቻለ ቪዲዮ ማየት ትታችኋል መሰለኝ። እና ይህ ህልም ማለት ነው እጅግ በጣም ጥልቅና መልካም የምስራች የሚሰጥ መንፈሳዊ ትርጉም አለው ማለት ነው። የሞተ ሰው በህይወት መጥቶ ሲተኛ ማየት በአብዛኛው አዎንታዊ ትርጓሜ ሊኖረው ሲኖረው ከእረፍት ሰላምና የኃላፊነት መውሰድ ጋር ይያያዛል። የህልሙ ትርጓሜ ሰላምና እፎይታን ያሳያል። የዚህ ህልም ትርጉም በሶስት ዋና ዋና ክፍሎች ላይ ያተኩራል። የሞተ ሰው በህይወት ውስጥ መምጣቱ ተስፋና የእዳ መፍረስ ሊያመለክት ይችላል ማለት ነው። ያ ማለት በህይወት ውስጥ መምጣት ማለት የሞተ ሰው በህልሙ ውስጥ በህይወት መምጣቱ የሞተ ተስፋ መነቃቃትን የማይቻል የሚመስል ነገር መሳካትን ወይም የአንድ ከባድ ችግር መፍትሄ መገኘቱን ያመለክታል ማለት ነው። ትርጉሙም ምናልባትም በአእምሮሽ የተዘጋሹ ወይም ተስፋ የቆረሽበት አንድ ጉዳይ ለምሳሌ የገንዘብ ችግር፣ የቤተሰብ ግጭት ወይም የስሜት ጉዳት በድንገት አዲስ መፍትሄ ወይም እፎይታ ያገኛል ማለት ነው። የኃላፊነት መወገድ፣ አንዳንድ የህልም ተርጓሚዎች እንደሚሉት ከሆነ የሞተ ሰው መምጣት በእሱ ላይ የነበረ እዳ ወይም ኃላፊነት እንደሚወገድ ወይም እንደሚፈታ ጥሪ እንደሆነ ይገልጻሉ። ሌላው ደግሞ ተኝቶ ማየት እረፍትንና ሰላምን ያመለክታል። መተኛት ወይም እንቅልፍ ማለት ነው። በህልም ውስጥ መረጋጋትን እረፍትንና ጭንቀት መወገድን ያሳያል። ትርጉሙ የሞተው ሰው በመንፈሳዊ ሰላም ውስጥ መሆኑን ያሳያል። ከዚህም በላይ ሰውየው መተኛቱ ከእሱ ጋር የተያያዘው ችግር ወይም ጭንቀት ሙሉ በሙሉ መቋረጡንና መረጋጋት ማገኘቱን ያመለክታል ማለት ነው። የህልሙ ዋና መልእክት የሚያሳየው ከዚህ የሞተ ሰው ጋር የተያያዘ ወይም እሱን የሚያስታውስ ማንኛውም ትልቅ ጭንቀት ወይም ኃላፊነት አሁንም ተወግዷልና ሰላም አገኝቷል ማለት ነው። አላሁ አለም። ውድና የተከበራችሁ የዚድሪም ቤተሰቦቼ የዛሬ ቪዲዮ በዚህ ያበቃል። እንግዲህ የድምፅ ችግር አለ፣ ቀደም ብዬ እንደነገርኳችሁ በጣም ይቅርታ። ቪዲዮዬን ላይክ ካደረጋችሁልኝ እጅግ አመሰግናለሁኝ። እስካሁንም ለተከታተላችሁኝም እንደዚሁ አላህ ይስጥልኝ። አከብራችኋለሁ፣ ወዳችኋለሁ በጣም ማለት ነው። በሚቀጥለው ፕሮግራሜ በትክክለኛው ድምፄ እንደምመጣ ተስፋ አደርጋለሁኝ።